አሰላሙ አሌይኩም ወረህመቱ ላይ ወበረካቱ ውድ ቤተሰቦቼ፣ ኢድ ሙባረክ፣ እንኳን አደረሳችሁ ለረመዳን ፍቺ። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ጓደኞቼ አብራችሁን የነበራችሁ ሰና በሙሉ እንኳን አደረሳችሁ። እና ማለት ነው ዛሬ ውሎዬ፣ የኢድ ውሎዬ ምን ይመስላል፣ ምንድን ነው የማደርገው፣ ምናምን ላለ የሚለውን አብረን የምናየው ይሆናል። እዚህ ጋ እንግዲህ እንደምታዩት ታናሽ ወንድሜ ከፊት እየሄደ ነው። ከዛ ቀጥላ ደግሞ እናቴ አለች። ከዛ ደግሞ እህቴ ሀያት አለች። አብረን ወደ እየሄድ ነው ወደ መስጊድ። እናቴ ሁሉም ሰው ነው የመጡት። እዚህ ጋ እንግዲህ እናቴን በትንሹ አቀረጫት አለሁ። አባቴ ካየኝ ገደለኝ። ሰላት ሊጀምር ትንሽ ደቂቃዎች ናቸው የቀሩት፣ እንግዲህ ማለት ነው። እዚህ አካባቢ ያው የአካባቢ ሰዎች ብቻ ናቸው ያሉት የሚሰግዱት ስ በዛ ላይ ኳስ ሜዳው በጣም ትልቅ ነው። ማሻላ የበደዶ ልጆች ካላችሁ ይኸው ኳስ ሜዳን እዩት። አሰላሙ አለይኩም ወራህመቱላይ ወበረካቱ። ውድ ቤተሰቦች ኢድ ሙባረክ፣ እንዴት ናችሁ? ሰላም ናችሁ ወይ? አሁን ቤት ተመልሽ መጥቻሉ ከመስጊድ ሌላ ሌላ ነገሮችን እህቶቼ እየሰሩ ነው። እና እኔ ጥብስ ልሰራ ነው በረንዳ ላይ ማለት ነው። እንግዲህ የደረሰኝ እጣ እሱ ስለሆነ የእኔ ስራ እሱ ነው። ስለዚህ ማለት ነው እሱ ልሰራ ነው። እንዴት ነው የምሰራው የሚለውን አብረን የምናይ ይሆናል። ውድ ቤተሰቦቼ እስከ ቪዲዮ ፍጻሜ ተከታተሉ። አባቴ እንግዲህ በጉን ሐላል አድርጎላቸው ወንድሞቼ እየቆራረጡ ይገኛሉ ማለት ነው። እኔ ደግሞ ያው እየጠበኩኝ ነው እስከሚጨርሱ ድረስ በዚህ ጋ የሚያስፈልገኝን ያክል ስጋ ወስጃለሁኝ ማለት ነው፣ ለጥብስ የምሰራበትን። ውድ ቤተሰቦቼ እንግዲህ ማለት ነው እኔ እንጃ፣ እንደዚህ ተሸፋፍኝ እንዴት እንደምሰራው ባላቀም፣ እንደዚህ ለማድረግ ልሞክር ነው። ምክንያቱም ስራና ሂጃብ አይሄዱም። ሰዓቱ ስለረፈደብኝ እንግዲህ ማለት ነው እንደዚህ እንደዚህ ነገር ሁኜ ልሰራ ነው። ደግሞ በእንጨት ስለሆነ የምሰራው ትንሽ ይከብዳል ማለት ነው። ለማንኛውም ነው ውድ ቤተሰቦቼ፣ እንግዲህ ስጋው ተዘጋጅቶ ይሄንን ይመስላል። ቀጥታ ወደ ብረምጣድሎ ውስጥ ማለት ነው ወደ ውጭ ሰዎች እንግዲህ እንደምታዩት እየሰራሁኝ ነው። ኦኬ። ቤተሰቦች እንግዲህ ማለት ነው ጥብሱ ደርሶልኛል። እኔ አትክልት ስለምወድ ቲማቲም፣ ሽንኩርት ቃያ ላደርግበት ነው ማለት ነው። እንግዲህ የማይፈልግ ሰው አለማድረግ መብቱ ነው፣ ግን እኛ ሁላችንም አትክልት ነው የምናዘወትረው በነገራችን ላይ አትክልት በሊዎችንን ማለት ነው። ጥብሴ በስሎ ደርሷል፣ የምንፈልግበት ደረጃ ላይ ደርሷል። ስለዚህ ወደ ቤተሰቦቼ እንግዲህ ማለት ነው የሰራሁትን ጥብስ ልቀም ሰው ሆኖ መጀመሪያ ቤተሰቦቼ ጋር ከማቅረቤ በፊት ቴስቱ ምን ይሆናል የሚለውን አብራችሁ ቤተሰቦቼ ለማንኛውም፣ ተንደፋድፌ ተንደፋድፌ እዚህ ድርሻ ያለውኝ፣ ትንሽ ቀርቷቸዋል። ምሳ አልደረሰም፣ እየሰሩ ነው ያሉት ማለት ነው። ስለዚህ እኔ ላግዛቸው ገብቼ እገደዳለሁ። የሰራሁትን ግን ልቅመስላችሁ እና ያው ቤተሰብ እንግዳ ምናምን ስላለ በዓል ስለሆነ ቤተሰብ ሰው ስላለ እንግዲህ መቀረጽ አልቻልኩም። ቤተሰቦቼ እንግዲህ ፈቃዳቸው ጠይቄ አንድ ቀን እሺ ብለው ከተስማሙ ቪዲዮ እሰራላችኋለሁ። ቤተሰቦቼን አሳያችኋለሁ ማለት ነው። ነገር ግን እኔ ማለት ነው ጥብሱን ሰርቼ ጨርሻለሁ። ስለዚህ ልቅመሰው ማለት ነው። ቢስሚላህ እንግዲህ የተሰራው ጥብስ ይሄንን ይመስላል። ማሻአላ ይሄው አዋዜ በላይ ያለ ማካበድ በጣም ነው የሚጣፍጠው። ካሜራማን ወንድሜ ጉዞ እስካሁን ድረስ ወዲሁን ወደዚህ ሆነ ለዚሁን ነበረ ሲቀርጸኝ ነበር። ወደዚህ ሰቦቼ እንግዲህ ይሄ ደግሞ መውደድ ነው። መውደድ መቼም የማያቅ ሰው ያለ አይመስለኝም። መውደድ ወይ ደግሞ በእኛ በዚህ በወሎ ቡቅሪ ይባላል። ምክንያቱም ሶስት ቀን ነው ገብስ ብቻ ነው ያለው። ገብስ ተምር ይደረግበታል። ተምር ገብስ ተፈጭቶ ማለት ነው ተቆልቶ፣ ከዛ ደግሞ ሱኳር። በሶስተኛው ቀን ይደርሳል። ሌላ ምንም ነገር የለውም። መውደድ ይባላል ወይም ደግሞ እንዳልኳችሁ ቡቅሪ ማለት ነው። እንጀራ አለ፣ ይኸው ዳቦ አለ። በጣም ነው የሚጣፍጠው። ይሄን እንኳን የሰራችሁ እናቴ ናት። እናቴ ባለሙያ ናት። ማሻአላ፣ በጣም ይጣፍጣል ማለት ነው። ውድ ቤተሰቦቼ ብዙ ሥራ ለምሰራው ለዛ ማለት ነው። እንግዲህ በዓልን ቤተሰቦቼ ጋር እንደዚህ ነው ያሳለፍኩት እላችኋለሁ ውድ ቤተሰቦቼ። ኢንሻአላ፣ ለእናንተም ለምትመኙ ይሄን ጊዜ ቤተሰቦቻችሁ ጋር በአገራችሁ ለምታሳልፉ ውድ እህት ወንድሞቼ በሙሉ አላህ በቅርብ ጊዜ ያደርግላችሁ እያልኩኝ መልካም በዓል በሀገር ውስጥም ያላችሁ በውጭም ያላችሁ ውድ ቤተሰቦቼ እንኳን አደረሳችሁ። ለህዝበ ሙስሊሙ በሙሉ እንኳን አደረሰን፣ እንኳን አደረሳችሁ። ኢድ ሙባረክ እላለውኝ ማለት ነው። የሰላም የፍቅር የጤና ያደርግልን ኢዳችንን ኢንሻአላህ ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወረህመቱ ላይ ወበረካቱ።